የጋዜጠኛ ገነነ መኩሪያ ሊብሮ ባለቤት በጋዜጠኛው ሞት ተጠርጥረው በቁጥጥር ስር መዋላቸው ታውቋል። ተወዳጁ ጋዜጠኛ ገነነ መኩሪያ ሞቶ የተገኘበት ሆቴል ባለቤትንና ሌሎች ሰዎችንም ጨምሮ ፖሊስ በቁጥጥር ስር ማዋሉን ገልጿል። ጋዜጠኛው ሕይወቱ ካለፈ ጊዜ ጀምሮ አሟሟቱ አወዛጋቢ መሆኑን ተከትሎ በርካቶች በቁጭት ውስጥ ቆይተዋል። ምንም እንኳን ተወዳጁ ጋዜጠኛ ገነነ መኩሪያ ሊብሮ ራሱን አጥፍቶ ነው የሞተው በሚል የተቋጨ ጉዳይ ቢሆንም ብዙዎች ግን የተለያዩ መረጃዎችንና አስተያየቶችን እንደ አዲስ ማሰማት ጀምረው ነበር። በተለይም ደግሞ ጋዜጠኛ ሰይድ ኪያር እና የጋዜጠኛው የገነነ መኩሪያ ወንድም ወደ ሚዲያ በመምጣት ስለ ጋዜጠኛው አሟሟት የተናገሩት ነገር ህዝቡ ገነነን ማንገደለው የሚል የቁጭት ጥያቄን እንዲያነሳና ጉዳዩም እንደ አዲስ መነጋገሪያ እንዲሆን ያደረገ ነበር። ለመሆኑ የገነነ መኩሪያ ሊብሮ አሟሟት ምን ይመስል ነበር? በዛሬ ዕለት በኢትዮ አዲስ ነገር ፕሮግራማችን የምንነግራችሁ ይሆናል። ሰላም የተወደዳችሁና የተከበራችሁ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት ወደ እናንተ የሚያደርሰውን ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮንም ላይክ አድርጉት። ተንቀሳቃሽ ቤተ መጽሀፍት በመባል የሚታወቀው ተወዳጁ የስፖርት ጋዜጠኛ ገነነ መኩሪያ ሊብሮ ጥር 13 ቀን 2016 ዓ ም በጣም በሚያሳዝን መልኩ አንድ ሆቴል ክፍል ውስጥ ህይወቱ ካለፈ በኋላ እንዴት ገነነን የሚያክል ትልቅ ሰው ራሱን ሊያጠፋ ይችላል? ለምንስ ከቤት ወጥቶ በሆቴል አረፈ? የሚሉ በርከት ያሉ ጥያቄዎች ተነስተው ነበር። በወንድሙና በጓደኙ አማካኝነት ነገሩ እንደ አዲስ በተነሳበት ወቅትም ጋዜጠኛ አርአያ ስላሴ በጣም የሚያሳዝኑ ለማመንም የሚከብዱ ነገሮችን ሲያነሳ ተሰምቷል። ጋዜጠኛ አርአያ ስላሴ እና ከገነነ ሊብሮ ወንድም ጋር በነበረው ቆይታ የገነነ መኩሪያ ሊብሮ ባለቤት የሆኑት ወይዘሮ አስቴር ገነነን ከቤት አባረው በሆቴል እንዲቆይ እንዳደረጉት እና ህይወቱ ካለፈን በኋላ ፖሊስ ከመምጣቱ በፊት በር አሰብረው አስክሬኑን ወደ ቤት መውሰዳቸውን ተናግሯል። ታዲያ ጉዳዩ እንደ አዲስ ሲነሳና የብዙ ሰዎችን ማስተያየት እየበረታ ባለበት ወቅት ፖሊስ የገነነ ሊብሮን ባለቤት ወይዘሮ አስቴርን ገነነ መኩሪያ ሊብሮ አርፎበት የነበረው ሆቴል ባለቤትን ጨምሮ ሌሎች ሰዎችንም በጋዜጠኛው ሞት ጠርጥሮ በቁጥጥር ስር አውሉ ምርመራ የጀመረ ሲሆን የ14 ቀን የጊዜ ቀጠሮ ፍርድ ቤትን ጠይቆ የተፈቀደለት ሲሆን ተጠርጣሪዎችም በማረሚያ ቤት እንደሚቆዩ ለማወቅ ተችሏል። ቸር ቆዩን።